የሰጠሁት ርዕስ ልወስዳችሁ ሁለተኛ እመጣለሁ። ይህ ክፍል ትልቅ ተስፋችን ላመንን ለእኛ ስንደክም ብርታታችን፣ ተስፋ ስንቆርጥ ተስፋችን፣ ስንዝል ኃይላችን፣ ነገር ሲጨላልም ብርሃናችን ግራ ሲገባን የምንሆነውን ስናጣ የዘላለም ትምክታችንን እንድናስብ የሚያደርገን ድንቅ የእግዚአብሔር እውነት ነው። ጌታችን ኢየሱስ ክርስቶስ በዚህ ቦታ ላይ የተናገረው እውነት ነው ይሆናል፣ በቅርብ ይሆናል። በምዕራፍ 13 ላይ ወደ ኋላ ሄዳችሁ ስትመለከቱ ብዙ ወደዛ እንሄድም። ነገር ግን በምዕራፍ 13 ላይ ስንመለከት ጌታችን ከደቀ መዛሙርቱ ጋር ወደ መስቀል ከመሄዱ በፊት ሰዓቱ እንደደረሰ አውቆ ብዙ ነገሮችን ልብ ለልብ ያጫውታቸዋል። ደግሞም የማይረሳ ትምህርትን ያስተምራቸዋል። እኔ ይህንን ምዕራፍ ሳነብ ሁልጊዜ ጊዜ ይገርመኛል። ታላቁ ጌታችን ዝቅ ብሎ የደቀ መዛሙርቱን እግር አጠበ። በጣም የሚገርም ነገር ነው። ዛሬ ማናችን የማናችንን እግር እናጥባለን? ዛሬ ዝቅ ብለን ማን ለማን እንዲህ አይነት ነገር ያደርጋል? ጌታችን ኢየሱስ ክርስቶስ ግን አምላክ ሆኖ ሳለ፣ ጌታ ሆኖ ሳለ፣ አዳኝ ሆኖ ሳለ፣ ታላቅ ሆኖ ሳለ ዝቅ ብሎ በዛ በገሊላ በተለያየ በቅፍርናሆም በተለያየ ጎዳና ሲሄዱ ባቧራና በተለያየ ነገር እነሆ የተላበሰውን እግራቸውን ጌታ ጴጥሮስ አይደለም ያጠበው፣ ጌታ ነክናሞሻካያናሞራ ኢየሱስ ዝቅ ብሎ እግራቸውን አጠበ። የሚገርመኝ ነገር ጌታ ኢየሱስ ክርስቶስ የይሁዳንም እግር ነው ያጠበው። አሳልፎ የሚሰጠውን የሚሸጠውን፣ የሚከዳውንም እግር ነው ያጠበው። የጴጥሮስንም ነው እግር ያጠበው፣ ሶስት ጊዜ ዶሮ ሳይጮህ የካደውን የጴጥሮስን። ነው የቶማስን እግር ነው ያጠበው ያ ቶማስ፣ ጠርጠራው ቶማስ እጄን ካላገባሁ አላምንም የሚል ሁል ጊዜ በጥርጥር የተሞላ ቶማስ። የነ ፊልጶስን እግር ነው ያጠበው። እባክህ አብን አሳየንና ይበቃናል ያሉትን አብ ከነሱ ጋር በወልድ በኩል እነሆ እየተመላለሰ ሶስት አመት ተኩል ያላወቁት የነሱን እግር ነው ያጠበው። ይሄንን በዚህ በስጋ ለባሽ ማንነት እኔ አላውቅም፣ እናንተን እኔ ግን መረዳት ያቀተኛል። ይሄንን ለምን እንደማደርግ አሁን አይገባችሁም አላቸው ጌታ። ነገር ግን እንዲህ አላቸው እኔ እንዳደረግኩላችሁ እናንተ ደግሞ እርስ በርሳችሁ እንዲሁ አድርጉ አለ። ድሮ ከብዙ ዓመታት በፊት ልበለው በተለይ በሱዳንም እያለን ፋሲካን ስናከብር እግር እንተጣጠብ ነበረ። ከዛ ከወጣም በኋላ ግን እግር መተጣጠብን አይቼ አላውቅም። እግር መተጣጠብ የትህትና ምልክት ነው። የዝቅ የማለት ምልክት ነው። ራስን በሌሎች ስር ሰሚት ማድረግ ነው። ምን ያህል ልባችን እነሆ ብሮክን እንደሆነ እንደተሰበረ ማሳያ ነው። ጌታችን አድርጎታል። ስለዚህ እናንተም እርስ በርሳችሁ ይህንን አድርጉ አለ። በጣም ለዘላለም ልቤን የሚነካኝ እውነት ነው። ስለዚህ በዚህ ላይ ይብቃ የምዕራፍ አስራ ሶስት ቤታችሁ ሄዳችሁ ተመልከቱ። ብዙ ነገር በዛ ቦታ ላይ ያስተምራል። ወደ ምዕራፍ አራት ላይ ስንመጣ ያነበብነውን ክፍል በመጠኑ ላሳያችሁ ሞክራለሁ። ጌታ ሲጀምር ያላቸው ምንድን ነው? ልባችሁ አይታወክ። ልባቸው ታውኮ ነበር። እኔ አንዳችሁን አይዞ በርታ፣ ልባህ ይታወክ ማሙሻ ብል ማሙሻ ልቡ መታወክ አለበት። እኔ ልባህ ይታወክ ለማለት ጌታ ኢየሱስ ክርስቶስ ልባችሁ አይታወክ ሲላቸው እነዚህ ሰዎች ታውከዋል፣ ልባቸው ምክንያቱም ኢየሱስ ክርስቶስ ሊሄድ ነው ነገር ግን ያልገባቸው ነገር መሄድ ነበረበት። ኢየሱስ ክርስቶስ የዘላለሙን ሐሳብ የመጣበትን ዓላማ መፈጸም ነበረበት። ስለዚህ ልባቸው ታውኳል። የልብ መታወክ ነገር በጣም ቀላል ሁኔታ አይደለም። በእንግሊዝኛው ሌት ናት ዩር ሀርት ቢ ትራብልድ፣ ልባቸው አይረበሽ፣ ልባቸው አይጨነቅ ያላቸው ነው ጌታ። ሰው ልቡ ሲታወቅ ምንም የሚቀርለት ነገር የለም። ተስፋው ተሟጧል። ፍርሃት ገዝቶታል። ተጨንቋል። ሰላሙ ደፍርሷል። የተለያየ ነገር ሰው ልቡ ሲታወክ በብዙ ነገር ሉዝ አድርጓል። ጌይን አላደረገም። እነዚህ ሰዎች ሉዝ እያደረጉ ነበረ። ዛሬ በምንኖርበት ዘመን ብዙ ነገሮች ልባችንን አውከውታል። ወደ ታየልን፣ ወደ ክብርና ወደ ከፍታ እንዳንገባ አድርገውናል። ይህ ደግሞ የጠላት ትልቅ ወጥመድ ነው። አይናችንን በጌታ ላይ ሳይሆን በሁኔታዎች በሚታየውና በሚሰማው ላይ እንድናደርግ አድርጎናል። ዛሬ ብዙ በዙሪያችን የሚያወኩ ነገሮች አሉ። ይህንን በር ከፍታችሁ ስትወጡ የምታዩቸው ነገሮች ሁሉ ልብ ያውካል፣ ልብ ያውካል። ማየት የሌለብንን፣ መስማት የሌለብንን፣ መሆን የሌለበት ሰዎች ኖርማል አድርገው ይዘውት እየተጨማለቁ እያየን ልባችን ታውኳል። ቤተ ክርስቲያን የክርስቶስ ኢየሱስ ጌታን ማንነት ማንጸባረቅ ሲገባት ቤተ ክርስቲያን የዓለምን ነገር እያንጸባረቀች ኢየሱስን እየሸፈነች እየሄደች ቤተ ክርስቲያን የብዙ የሥጋ ነገር መጫወቻ እየሆነች ልባችን ታውቋል። ያ የሞተልን ጌታ ያ ከናንተ ጋር ነኝ ያለን ጌታ ለማየት ተጠምተናል፣ ርቦናል፣ እንፈልገዋለን፣ ጓጉተናል። ኢየሱስ መጥቶ ቤት ውስጥ እንዲመላለስ የቤቱ የበላይ እንዲሆን ፈልገናል። አንዳንድ ጊዜ ደርቀን መተን ደርቀን ተመልሰናል። አንዳንድ ጊዜ በራስ ምታት መተን በራስ ምታት ተመልሰናል። ኢየሱስን እንደፈለግነው ማየት አልቻልንም። ልባችን ዝሏል፣ ልባችን ተጨንቋል። ግን ጌታ መልስ አለው፣ ልባችሁ አይታወካል። ልባችን አይታወክ ወገኖቼ በምናየው በምንሰማው በዜና ማሰራጫ በተለያየ መንገድ እየሆነ ያለው ነገር እውነት ነው። ልብ ያስጨንቃል፣ ልብ ያረዳል፣ ልብ ይጥላል። ከጓዳችን ከቤታችን ጀምሮ የሚሆነው ነገር በልጆቻችን በጓደኞቻቸው የሚሆነው ነገር ሁሉ ልብ ያስጥላል። ነገር ግን ለእነዚህ ነገሮች አንድ ልናደርግ የምንችለው ነገር የለም ወደ ኢየሱስ ክርስቶስ ከመመልከት በስተቀር። ስለዚህ ልባችሁ አይታወክ ያለን ጌታ ነውና፣ ወገኖቼ፣ አሁንም ደግሜ ደግሜ እላለሁ ልባችን አይታወክ። አይኖቻችን በቀራንዮው መስቀል ላይ በተሰቀለው አሁን ደግሞ በአባቱ ቀኝ ላይ ባለው በተቀመጠው በክብር ዙፋን ላይ ያለው ነው አንድ ቀን ሊመጣ እየተዘጋጀ ባለው በትንሣኤው ጌታ በናዝሬቱ ጌታ በኢየሱስ ክርስቶስ ላይ እናደርግ ልባችን አይታወክ። ኑሮ አዝሎናል። በተለይ ካናዳማ ደጋግሜ ላለሁኝ በዚህ የኖራችሁ እንዳትናደዱ፣ ቢኮዝ ወን አይ ኮምፔር ቢትዊን አሜሪካ እዚህ ካናዳ። ካናዳ በጣም የድካም አገር ነው። ሰዎች ሁሉ ተመተዋል። ሰዎች ሁሉ ቀና ብለው መሄድ አልቻሉም። በኢኮኖሚ ብዙዎች በቃ አቆልቁለው ወርደዋል። ብዙ ይሰራል፣ የሚናተርፈው ነገር የለም። ታውቃላችሁ መንግሥት እንኳን ሲስተሙ ሞር ዩ ዎርክ ሞር ዴይ ጌት። እናንተ ትለፋላችሁ እነሱ ከናንተ ይወስዳሉ። እናንተ ብዙ ነው የሠራሁት ትላላችሁ። ሰማንያ ሰዓት ነው የሰራሁት፣ ዘጠና ሰዓት ነው የሰራሁት። በዚህ ወር ብዙ ቼክ አለኝ ትላላችሁ። አራት ሺህ ቢመጣልህ እነሆ እነሱ አንድ ሺውን ምናምኑን ከዛ ላይ ይቀነድቡልሃል። ስታዩው እጅ ላይ ፕላን ያደረከው ነገር ብዙ ነው። በዚህ ወር ልገዛ ያሰብኩት ነገር ብዙ ነው። መኪናዬን ላሳድስ፣ እንደዚህ ላደርግ፣ ቤቴን እንዲህ ላደርግ፣ ምን ያለውን እቃ ላሰማምር፣ ለልጆቼ እንዲህ ላደርግ፣ ለራሴ እንዲህ ላደርግ፣ ለቤተሰቤ ደሞ ተርፎኝ ልልክ፣ ብዙ እናስባለን። ነገር ግን የምናየው ነገር ባዶ ነው። ልባችን ታውከዋል። ደከምን ደከምን ደከምን ደከምን። ያተረፍነው ነገር የለም። እኛ ግን መስሎናል፣ በሮጥን መጠን የምናሸንፍ መስሎናል፣ በሮጥን መጠን የምንከብር መስሎናል፣ በሮጥን መጠን ሁሉን ነገር ኦቨርካም የምናደርግ መስሎናል። ይህን እናንተ ራሳችሁ ምስክር ናችሁ። ብዙ ሮጥን፣ ብዙ አላተረፍንም። ልባችን ታውኳል። አንዳንዶች ቴክኒካሊ ታሟዋል የበሽታ ቪክቲም ሆነዋል። ብለድ ፕሬዥር ዲያቤሪክ የተለያየ ነገር ሰዎች የልብ ድካም፣ የተለያየ የጨጓራ፣ የአንጀት፣ የተለያየ እነዚህ ሁሉ በፍራስትሬሽን የሚመጡ ነገሮች ናቸው። ብዙዎቹ ልባችን ታውቀዋል። አፋችን ይዘምራል፣ አፋችን ይጨፍራል፣ እግራችን ይጨፍራል ነገር ግን ቤት ስንገባ የምናስበው ነገ እንዴት ይሆን ይሆን፣ ልባችን ታውከዋል። ነገር ግን እላችኋለሁ ዛሬም የጌታችን ድምፅ ለእኛ በነፍስ ወከፍ ይኸው ነው፣ ልባችሁ አይታወክ። በምታዩት ነገር አትደናገጡ፣ በምትሰሙት ነገር አትደነባበሩ፣ ልባችሁ አይታወክ። እዚህ ሀገር የሚባል ጥሩ አባባል አለ። አይጋሬት ይላሉ። አይጋሬት ኢየሱስም እንዲህ ነው የሚሉ አይጋሬት፣ አይጋሬት ኢትስ አንደር ማይ ኮንትሮል ዜር ኢዝ ነቲንግ አባቭ ሚ አይል ቴክ ኬር ኦፍ ኢት እያለን ነው ጌታ። ስለዚህ ልባቸው አይታወቅ ካላቸው በኋላ እንዲህ አላቸው በእኔ በአባቴ እመኑ፣ ደግሞም በእኔ እመኑ። እያችሁ እምነታችን የሰለሰለ ሲሄድ ልባችን መታወክ ይጀምራል። ነገር ግን እምነታችን በጌታ ላይ ሲሆን ልባችን በፍጹም ለመታወክ እድል አያገኝም። ስለዚህ ጌታ ምናላቸው? ልባችሁ አይታወክ። ለምን? በእግዚአብሔር እመኑ፣ በእኔ ደግሞ እመኑ። በአጭሩ እመኑ ፎዳት ማተር እኛ ምንጠራው አማኝ ተብለን ነው አይደል በምንድን ነው ምናም ነው በእድል በአጋጣሚ በሰዎች በሁኔታ በመንግስታት በምንድን ነው ምናም ነው የእኛ እምነታችን አንድና አንድ የናዝሬቱ ኢየሱስ ነው ሲጮክ በሉና አሜን በሉ እምነታችን በእርሱ ላይ ነው ወገኖቼ፣ የተደገፈው ባንተ ላይ ታምናለችና ባንተ ለምትደገፍ ነፍስ ፈጽመ ሰላም ትሰጣት፣ አለ የእግዚአብሔር ቃል። ባንተ ላይ ታምናለችና ባንተ ለምትደገፍ ነፍስ ፈጽመ ሰላም ትሰጣት። አብሶሉት ፒስ ኮምፕሊት ፒስ። ምን ለማን? በእርሱ ለምትደገፍ ነፍስ እዚህ እንጸልያለን፣ እዛ እንቆፍራለን፣ እዚህ ጌታ እንላለን፣ እዛ ደግሞ ጋሼ ከላይ እንላለን። አይሆንም፣ ፈጽመን በእርሱ ላይ መታመን አለብን። የተጠራ ነው በእግዚአብሔር እንድናምን ነው። ስንጠራ ጌታ የጠራን ክርስቲያኖች ሊያደርገን አይደለም። ጌታ የጠራን አማኞች እንድንሆን ነው። እምነታችን ደግሞ በማንም አይደለም፣ በእርሱ በራሱ ነው። ክርስትናማ ስንት ክርስቲያን አለ? ብዙ የክርስቲያን ሴክት አለ። ነገር ግን እኛን ከሌሎች የሚለየው ምንድነው? አማኞች ስለሆነ ነው። እስቲ አማኝ የሆነ ቀኝ እጁን ያንሳና፣ እኔ አማኝ ነኝ። የማምነው በክርስቶስ ኢየሱስ ነው። አሜን አማኝ ድሮ እንደዛ ባል ነበርኳ። ከሊያማይ ነው ያው ቀላቅለው ቀላቅለው በኋላ ጴንጤ፣ እናንተም ደግሞ ተስማምታችሁ አዎ ጴንጤ ነኝ ትላላችሁ አይደል? እኔ ግን ጴንጤ አይደለሁም። ጴንጤ አይደለሁም። ጴንጤ ማለት ፔነኮስት ከሚለው የመጣ ነው። በዓለ ሀምሳ ማለት ነው። ስለዚህ እናንተ በዓለ ሀምሳ ናቸው። ጴንጤ ሲሉ አዎ ጴንጤና ጴንጤናት ጴንጤውን ይኸው ጴንጤ አይደለም። አማኝንን ያላቦሻ ክራማ አማኝንን ያመነው ደግሞ የማይከዳ ሸንበቆ ያልሆነ የዘላለም አምባ እግዚአብሔር ነው የማይከዳ የሚደገፉበት የሚኮሩበት መመኪያ ጋሻ እንዲህ የምንዘምርለት የምንጨፍርለት በሕይወታችን የተገለጠ እውነተኛ አምላክ እግዚአብሔር ነው። ስለዚህ ጌታ አላቸው በእኔና በአባቴ እመኑ። ይህንን ያለበት ምክንያት አለ፣ እሱን አልዘረዝርም። ወደ ታች ስትሄዱ ፊልጶስ ምን አለ? አብን አሳየንና ይበቃናል አለ። በዛን ጊዜ ኢየሱስ ክርስቶስ አምላክ እንደሆነ ብዙ አልገባቸውም ነበረ። እኔና አብ አንድ ነን። እኔን ያየ አብን ያየ። ስለዚህ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። ቢኮዝ ዊ አር ዋን፣ እኔና አብ አንድ ነን እመኑ። ልባችን እንዳይታወክ ወገኖቼ፣ በጌታችን ማመን አለብን ደግሞም ልባችን በታወከ ጊዜም እንኳን ከዛ ከታወከው ነገር ለመውጣት አሁንም መልሰን በጌታችን ማመን አለብን። እርግጠኛ ነኝ ከኔ ከራሴ ከተናጋሪው ጀምሮ በየጊዜው ልባችንን የሚያወክ ብዙ ነገር አለ። ያናት ፍሪ ፍሪ አይደለንም። ነገር ግን ቶሎ ብለን ልባችን ታውኮ እንዳንወድቅ መጸለይ እንዳያቅተን መዘመር እንዳያቅተን መመስከር እንዳያቅተን በኢየሱስ የተገኘውን ተስፋችንንና ድላችንን እኖ ጥላሸት እንዳይቀባብን ቶሎ ብለን ወደ ጌታ እንመለከታለን። ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። እስቲ አምናሃለው በሉ፣ ጮክ በሉና ኧረ ባካችሁ በሉ አምንሃለው፣ ጌታ አምንሃለው፣ አምንሃለው፣ ኢየሱስ አምንሃለው። አሜን። አምነዋለው ጌታ። እስቲ የሚያምን እኔም አምነዋለው በሉ። ሬኒ ማኮሎ ሮቦሻ ወገኖች፣ መታመኛ ኢየሱስ ጌታ። ወገኖች ብዙ እኮ ነገር አንነጋገርም እንጂ በየዕለቱ እያንዳንዳችን የምናልፍባቸው ብዙ ነገሮች አሉ። እንዲህ ቆመን ብታዩ ምና የችግር ፍሪ የሆንን ይመስላቸዋል እንዴ? ግን ከነዛ ሁሉ አሳልፎ በጸጋው ሸልሞ ያቆመን የትንሣኤው ጌታ የናዝሬቱ ኢየሱስ ነው። በሥራ ቦታ ችግር አለ። በትዳር ብትሉ ችግር ሊኖር ይችላል። በኑሮ ችግር መኖር ይችላል። ሩሜት ቢኖራችሁ ችግር ሊኖር ይችላል። በተለያየ ቦታ ችግር መኖር ይችላል። በቀደም እዚህ ኬኔዲ ላይ እየነዳሁ እያለሁ እና ያው መቼም እዚህ ከተማ ይሄ ኮንስትራክሽን ስቃችንን ነው ያበላል። በየቦታው ኮንስትራክሽን ነው እና አንዱን ሌን አጥብበዋል። እና እንዲህ ስንደርስ የግድ ሌን መቀየር ነበረብን። እና አሉ ደግሞ በጣም ስማርትነን ባይ ሾፌሮች አሉ በዚህ በኩል የሚመጡ የጠበበውን እንዴት በእናንተም ላይ ሊያልፉ ነው። ብቻ ይመጣሉ እና ሰውየው፣ እኔ አላየሁትም። በእውነት ጌታ ምስክሬ ነው፣ አላየሁትም። እኔ የማየው ፊት ለፊቴ ነው። ከዚህ የሚመጣ ሰው እንዳይመታኝ ነው የማየው፣ እምገባበትም መንገድ ነው ማየው። ከዛ እንደዛ እያደረግ ኮንሰንትሬት አድርጌ ጩኸት ሰማው። ለካ እኔው ላይ ነው የሚጮኸው ሰውየው እና መስኮቱን ከፍቶ ያለኝን አሁን አልናገርም እዚህ ላይ የነገባስን አንተ ምናምና ዋት አልኩት። በቃ ያለው አወረደው። ያው ልብ የሚያውቅ ነገር። ከእንደዚህ አይነት እብድ ጋራ በንግግር አታልፉትም። ማይ ፍሬንድ አልኩት፣ መስኮቴን ከፍቼ አላየሁህም፣ እንዲህ መጮህ አይገባህም። አላየሁም እለፍ አልኩት። አሁን ሲያይ ድቡ ደግሞ ደነገጠ እና መለሰና ደግሞ እለፍለፍ እለፍ ይለኛል ካላለፍኩ ብሎ ነው የወረደብኝ የስድብ ናዳ የለቀቀብኝ። ይለቀቀብኝ አሁን አያችሁ፣ እንደዚህ አይነት ነገር በስጋ ብትመላለሱ እናንተ መልሳችሁ ትሳደባላችሁ። በር ከፍቶ ከመኪና መውረድ አለ፣ ያዘኝ ልቀቀኛ አለ። ወደ ግብጽ መውረድ አለ። ብዙ ነገር አለ። ልባችንን የሚያውኩ ብዙ ነገሮች አሉ። ሰላማችን ግን ጌታ ነው። አሜን ነው። ስለዚህ የእግዚአብሔር ማንነት ወገኖቼ እንደ ቃሉ ማወቅ ከብዙ ልብ መታወቅ፣ ጭንቀትና ፍርሃት፣ ተስፋ መቁረጥና መዛል ይጠብቀናል። የእግዚአብሔርን ማንነት እንደ ቃሉ ማወቅ እንደ ቃሉ ማወቅ ከብዙ ልብ መታወቅ ጭንቀትና ፍርሃት፣ ተስፋ መቁረጥ መጣል ይጠብቀናል። ለምን በሉኝ፣ እግዚአብሔር በእያንዳንዳችን ላይ ያለው አላማ ሲሪየስ ነው። እግዚአብሔር በአንተ ላይ በአንች ላይ በእኔ ላይ ስሙ በተጠራባቸው ላይ ሁሉ ያለው አላማ ቀል አይደለም፣ ሲሪስ። ለምን ደሙን አፈሰሰልን? በደሙ ዋጋ ገዛን። ስለዚህ እኛ የማንም አይደለንም። የዚህ የተሳዳቢውም አይደለንም። የዛ እንጓጣጩ አይደለንም። የተለያዩ ምሁር ሰዎች አይደለንም። እኛ የአንድና የአንድን የክርስቶስ ነን የክርስቶስ ነን። ስለዚህ ኤርሚያስ በጣም ደስ የሚለኝ ነብይ ነው እና በጽህፈቱ ላይ የሚላቸው ብዙ ነገሮች አሉ። ኤርሚያስ 32 17 እንደዚህ የሚል ደስ የሚል ቃል አለ። ኤርሚያስ 32 17 አቤቱ ጌታ እግዚአብሔር ሆይ እነሆ አንተ ሰማይንና ምድርን በታላቅ ኃይልህና በተዘረጋች ክንድህ ፈጥረሃል፣ ካንተም የሚያቀት ነገር የለም። ኤርምያስ 32 17። አንተ ጌታ እግዚአብሔር ሰማይንም ምድርንም በታላቅ ኃይልህ በተዘረጋች ክንድህ ፈጥረሃል፣ ካንተም የሚያቀት ነገር የለም። ከእግዚአብሔር የሚያቅት ምንም ነገር የለም የለም። ወገኖች እግዚአብሔር ደግሞ በዛው በኤርሚያስ ላይ ሰላሳ ሁለት ሃያ ሰባት ላይ ራሱ እግዚአብሔር ሲመልስ እንደዚህ አለ። ይሄ ቃል ሁሌ ያስደስተኛል። እነሆ እኔ ሥጋ ለባሽ አምላክ እግዚአብሔር ነኝ፣ በውኑ እኔን የሚያቀተኝ ነገር አለን? ኮስችን ማር መልሱለት ለእግዚአብሔር። አለ አለ የለም። የሥጋ ለባሽ ሁሉ አምላክ ነኝ። ዛሬ ፑቲን ተነሳ ብለን እንርበደበዳለን። ባይዘወይ በኋላ ነካ አደርገዋለሁ እንጂ እኛ ያልገባን አንድ ነገር አለ። ፑቲን አሁን እያደረገ ያለው የዓለም ሁሉ መሪ ለመሆን ኮንትሮል ለማድረግ እየሞከረ ነው ያለው። ዋን ወርልድ ሲስተም ዋን ሊደር፣ መንገዱ በግልጽ እየተጠረገ ነው ያለው። ጌታችንም ሊመጣ በደጅ ነው። አንቲክራይስት ሊገለጥ በጣም በቅርብ ነው። ዛሬ አፍሪካ መሪዎች ተሰብስበው የተለያዩ ተሰብስበው እሱ። የተለያየ ስብሰባ አድርጎ በሚያምር አዳራሽ በተለያየ ነገር ስራውን እየሰራ ነው። ከሱ ጀርባ የሚሰራው ያ የጥልቁ ክፉ የጨለማው ጉልበት ነው። በኢየሱስ ስም የተገሰጸ ይሆን አሜን። ስለዚህ እነዚህ ሁሉ ስጋ ለባሽ ናቸው። እግዚአብሔር የእነዚህ ሁሉ አምላክ ነው። ለእግዚአብሔር የሚሳነው ምንም ነገር የለም። ራሱ እግዚአብሔር ተናግረዋልና። ዛሬ በብዙ ነገሮች እናልፋለን። እውነት ነው፣ ግን የምናምነው ማንን ነው? ብዙ አስጨናቂ ነገሮች አሉ በህይወታችን። ዛሬ ብዙ ነገሮች በፍጥነት በዙሪያችን እየሆኑ ነው፣ ግን አሁንስ የምናምነው ማንን ነው? ነገሮች ብዙ ጊዜ እንጸልያለን። ጥሩ ነው መጸለየው ግን ዓለም ሁሉ ሰላም ትሆናላች ብላችሁ የምታስቡ ከሆነ ተሳስታችኋል። ዓለም እየከፋች ነው የምትሄደው፣ ነገር እየጨለመ ነው የሚሄደው። በመጨረሻው ዘመን የሚያስጨንቅ ጊዜ ይመጣል። ጌታም ሲናገር የጥር የምጣር መጀመሪያ ነው ቢጊኒንግ ኦፍ ኢት፣ ገና ነው አሁን የምንሰማቸው ነገሮች ሆረብል ናቸው ግን ኢትስ ቢግኒንግ የሆነ እየከፋ እየከፋ ይሄዳል። በጣም የሚያስደነግጥ እንጀራ ቆርሳችሁ እንኳን መብላት ማትችሉበትን ዜና ትሰማላችሁ። ስለዚህ ጌታ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ፣ በሌላ ነገር አትደነቁ፣ አትገረሙ አትሰላችሁ ተስፋ አትቁረጡ እያለ ነው ስለዚህ ወገኖቼ በተአምር ነገሮች ይሆናሉ ነገር ግን በተአምር መሆንና አለመሆን መካከል ያለው ትልቁ ነገር ማመን ወይም አለማመን ነው ይሄንን ጨለማ ዘመን እንዴት ነው የምንሻገረው ነገሩ ቀላል ነው በእግዚአብሔር ማመን እርሱን አምነን እንሻገራለን ነገሮች ይከፋሉ እውነት ነው ነገር ግን በኛ ላይ ግን የጠላት እጅ አይሰለጥንብንም። እኛን አደላድሎ ማኖር የሚችል እግዚአብሔር ብርቱ ነው።